ጀኔራሉ ለሁለት ዓመት የተፈናቀሉን መንግሥታቸውን ወደ ካርቱም መለሱ። ይህ በሆነ በጥቂት ቀናት ውስጥ ሐሰን መሐመድ ረሺድን ተቀበሉ። ሐሰን በግብፅ የስለላው መስሪያ ቤት ቁንጮ ናቸው። እኔን የጸጥታ ሹም ወደ አገራቸው መልሰው እሳቸው ወደ አስመራ ተሻገሩ። ኤርትራ እንደ አቅሟ አቀባበሉን ሞቅ ያለ ለማስባል ጥራለች። ከድግሱ ይልቅ ግን የኢሳያስ ስሜት ሞቅ ያለ ነበር። የጄኔራል አልቡህራንን እጅ ሲወዘውዙ የሚያደርጓቸውን እንደ ቸገራቸውም ያስታውቅ ነበር። ዕድሜ ያዛለው ጉልበታቸው በራሳቸው ኃይል እስኪንገዳገድ ድረስ የአልቡህራንን ቀኝ እጅ በሁለት እጆቻቸው ይዘው ሲወዘውዙ አንታጃግና ያሉ ይመስላሉ። እንዲህ ያለው አቀባበል ይሆን ዘንድ እንደተለመደው የኤርትራው ፕሬዚዳንት የተዋጣለት ተላላኪነታቸውን አስቀድመው ፈጽመዋል። እግረኛ ሰራዊታቸውን አዋጥተዋል። አልቡርሃን ከተፈናቀሉበት ፖርት ሱዳን ወደ ካርቱም የሚመለሱ ዘንድ ግብፅ አድርግ ያለቻቸውን ፈጽመዋል። ሳውዲ አረቢያ የላከቻቸውን አድርሰዋል። የኤርትራው ፕሬዚዳንት በሱዳን ጦርነት የመጀመሪያ ሰሞናት ልክ እንደ ኢትዮጵያው ጠቅላይ ሚኒስትር ለተባበሩት አረብ ኤምሬቶች ለመላላክ የወሰኑ መስለው ነበር ሄሚቲን አስመራ ድረስ እየጠሩ በዚህ ገብተህ በዚያ ወጣ ማለታቸውም ሲዘገብ ነበር። ሆኖም የአቡዳቢ ልብ አዲስ አበባ ላይ እንደበዛ ሲያውቁ ሰልፋቸውን ቀይረው ከነ ግብፅና ሳውዲ ጎን ቆሙ። ከዚያም ሌትናንት ጀነራል አልቡህራንን በደምም በላብም ሊደግፉ ቆረጡ። በምላሹም በሱዳን ላሰማሩት አንድ ብርጌድ ጦር ወሮታ የሚሆን አበል ከጅዳና ካይሮ ተቆረጠላቸው። አልቡርሃን ከጎረቤቶቻቸው ሁሉ ኤርትራንና ግብፅን በደጋፊነት ስማቸውን ያነሱታል። ቻድ፣ ደቡብ ሱዳንና ኢትዮጵያ ደግሞ አንድም ወግተዋቸዋል፣ አሊያም አሲረውባቸዋል። የ15 ሚሊዮን ዶላሩ ጨዋታና የአዲስ አበባ አገዛዝ የተላላኪነትን መዝገብ የሚገለጠው እዚህ ጋር ነው፤ በዝርዝር እንመለከተዋለን። ጄኔራሉ ግን ወደ አገራቸው ዋና ከተማ ካርቱም አሸንፈው ከተመለሱ በኋላ የክፉ ቀን አጋር ወደ አሏቸው ጎረቤቶቻቸው መሄድንና መመካከርን ማመስገንን መርጠዋል። እኒያ የትግራይ ጁንታ እንዳያመልጠኝ መንገድ ዝጋልኝ፣ በምላሹም የጎንደርን መሬት ውሰደው የተባሉት ሱዳናዊ ጄኔራል የወደድ ብልጽግና በክፉ ቀናቸው ያደረገባቸውን ያውቃሉና ከነባሮቹ የኢትዮጵያ ጠላቶች ጋር ሰልፋቸውን አስተካክለዋል። እዚህ ጋር የጥቅምታ የጦርነት ጅማሩ ይፋ ከመሆኑ ሁለት ቀናት አስቀድሞ በአዲስ አበባና ኦሮሚያ የነበሩት ጄኔራሉ በኋላ ላይ ሚስጥሩን ተናግረዋል። ይህንን ጉዳይ ከመመልከታችን በፊት አብዱልፈታህ አልቡርሃን የተባሉትን ሌተናንት ጄኔራል ተከትለን ካይሮ እንሂድ። ጄኔራሉ የኤርትራ ጉብኝታቸው ባለቀ በሳምንቱ ግብጽ ተገኝተዋል። ስለ ሱዳን ጦርነት ብቻ ሳይሆን ስለ ኢትዮጵያም ለመምከር ካይሮ ሲደርሱ በብዙ አጀብ ቅበላ ተደርጎላቸዋል። ጄኔራል አልቡህራንና ግብፅ ቤተኛ ናቸው። ስልጣን ሳይኖራቸው እንዲህም፣ እንደ ዛሬው ብዙ ጭፍራ ማዘዝ የሚያስችል ኃላፊነት እጃቸው ላይ ሳይወድቅ አስቀድሞ ለዚህ አበቃቻቸው ግብጽ ነች። በዚያች ፈርዖናዊት ሀገር ወታደራዊ ትምህርት ባይማሩ ኖሮ ዛሬ አልቡርሃን የሚባሉን ጄኔራል አለም አያውቅም ነበር። በሱዳን ሰራዊት የሰላሳ አንደኛው ዙር ምክትል መቶ አለቃ ሆነው ከተመረቁ በኋላ ከፍ ያለውን ወታደራዊ ማዕረግ ያገኙት በግብጽ በተመረቁት ትምህርት ነው። እናም ሰውየው ለወታደራዊ ማዕረግ የበቁትና የበቃ ስልጠና የሚወሰዱት በግብጽ ነውና በዚያች ሀገር በእርግጥም ቤተኛ ናቸው በ2019 ፍንቀላ ሲካሄድና የአልበሽር መንግስት ተወግዶ ጀኔራል አልቡህራንን ለስልጣን ያበቃው ፍኖት ሲጠረግ የግብፅ ጉልበትና ሚና የበዛ እንደነበር በወቅቱ የአገሪቱ ደህንነት ሚኒስትር የነበሩት ሳላህ ጎሽ ለፎሪን ፖሊሲ መጽሔት ተናግረዋል በእርግጥ ሱዳን ነፃነቷን ካገኘች በኋላ በዚያች ሀገር ያለ ግብፅ ተሳትፎና ይሁንታ መንግስታዊ ለውጥ ተደርጎ አያውቅም በቀጥታም ሆነ በተዘዋዋሪ የካይሮ እጆች ጣልቃ ያልገቡበት ፖለቲካ

ኑሜሬም ሆኑ ጄኔራል ኢብራሂም በሽርም ሆኑ ሳዲቅ በፈርዖኖቹ አይዞ ባይነት የነገሱ ናቸው። ያልጣማቸውን በመፈንቅለ መንግሥት እንዲወገዱ ያደርጋሉ። የዚህ ምክንያቱ የአባይን ወንዝ በተመለከተ ከኢትዮጵያ ጋር የሚወግን አለያም ወንዙን በሱዳን ግዛት ውስጥ የሚያስቆም የፖለቲካ ኃይል እንዳይመጣ መስጋት ነው። ግብጾች በተለይም የሕዳሴ ግድብ ግንባታን በገንዘብ ጭምር እንደግፋለን ብለው በአደባባይ የተናገሩት ደግሞም የግንባታ ማሽነሪዎችን ጭምር ቤኒሻንጉል ጉምዝ ጉባ በሚገኘው የግንባታ ቦታ አስገብተው የነበሩት ፕሬዚዳንት ሐሰን አልበሽር እንዲወገዱ አሴሩ ሰሩም። እናም በግብፅ ወታደራዊ ፍንቀላ እንዲደረግ የሸረቡት ተንኮል ተሳካ። አልበሽር ታስረው የመከላከያ ሚኒስትሩ ጀኔራል ኢብን አውፍም ስልጣን ያዙ። ሆኖም በሱዳን ፖለቲካዊ ባህል ወታደር ስልጣን ሲይዝ በጎ ውጤት ኖሮት አያውቅምና የአገሪቱ ህዝብ አልበሽር ይወገዱልናልን እንጂ ወታደር ስልጣን ያዝ አላልንም ብሎ ሰልፍ ወጣ። የሲቪል ፖለቲከኞቹ ግፊትና የህዝቡ ጩኸት ጫና ውስጥ የከተታቸው ፈንቃዩ ጀኔራል ላፊነታቸው እራሳቸውን ሲያነሱ፣ አሁንም ግብፅ ፈጥና ገባች። ለጣልቃ ገብነቷ የተከተለችው ቀመር የታወቀ ነው። በአባይ ወንዝ ላይ የሱዳን አመለካከት እንደ ጥንቱ እንደ ጠዋቱ እንዲሆን የሚያደርግ የህዳሴ ግድብ ግንባታን የሚቃወም አንድ ኃይል መሆን አለበት የሚል ነው። በሌላ አገላለጽ አልበሽር ይዘውት የነበረውንና ከኢትዮጵያ ጋር የተዋደደውን ፖሊሲ የሚተው የሚል ነበርና ለዚህ ሁነኛ ሰው ሲፈለግ ግብፅ ውስጥ የተማሩ የካይሮን መንግስትም በክፉ የማይመለከቱ በመከላከያ ውስጥም እምብዛም ዝና የሌላቸው በጦር ሚኒስቴር ሶስተኛው ሰው ተገኙ። እሳቸውም አልቡህራን ነበሩ። ይህ ሁሉ ሲሆን የሆደድ ብልጽግናና ያኔው የኦሮማራ ቡድን የሚያውቀው ነገር አልነበረውም። በህዳሴ ግድብ ውስጥ ይሰሩ የነበሩት የሱዳን ማሽነሪዎች ሲወጡ፣ ግብፅ በካርቱም ያለውን መንግስት እንደ ፍላጎቷ ስታደርገው የአዲስ አበባው አገዛዝ የንግሥና ህልሙን ለማሳካት የሚያስችለውን ጦርነት ለመቀስቀስ ከአስመራ ጋር ሽር ጉድ ላይ ነበር። ይህ ሳይበቃው ግብፅ በሰራችው ሴራ ለተሳካው መፈንቅለ መንግስት እውቅና ሰጥቶ የአጋርነት መግለጫ ወጣ። የሱዳን ሕዝብ እየተቃወመው ላለ ወታደራዊ ቡድን፣ ግብፅ ላነገሰችው ፈንቃይ ኃይል የአብይ አህመድ ቢሮ የአጋርነት መግለጫ ሲያወጣ ቢያንስ የፖለቲካ ሕግን ቢበዛ የአፍሪካ ህብረት ቻርተርን እየተቃወመ እንደሆነ እንኳን አያውቅም ነበር። እናም በግብፅ ተምረው የተመረቁት ለግብፅ ለመታዘዝ የወሰኑት አልቡህራን ስልጣን ያዙ። አሁንም አመፁ ቀጠለ። ወታደሩ ወደ ጦር ሰፈሩ ይመለስ የሚል ጩኸት በረከተ። ሲቪል ፖለቲከኞች ከወታደሮች ጋር ተጋጩ። ዜጎች ተገድለው ቀሪዎቹም ከነነፍሳቸው ወደ አባይ ወንዝ ተጣሉ። በዚህ ጊዜ ነበር የወቅቱ የኢጋድ ሊቀመንበር ኢትዮጵያ በመሆኗ ጠቅላይ ሚኒስትሩ ወደ ሱዳን የተጓዙት ለኢትዮጵያ አስበውና የኢትዮጵያን አጀንዳ ይዘው ሳይሆን ቀጣናዊ ድርጅት የሆነው ኢጋድ ኃላፊነቱ ስለሆነ የአፍሪካ ሕብረትም ድርጅቱ ይህንን እንዲያደርግ ስላዘዘ ጠቅላይ ሚኒስትሩ ወደ ካርቱም በረሩ። ረቡዕ ረፋድ ሰኔ አምስት 2011 ዓ ም ጠቅላይ ሚኒስትሩ ያኔ የሱዳን የፖለቲካ ኃይሎችን ለማስታረቅ ወደ ካርቱም የተጓዙት የወቅቱ ተደማሪዎች ይናገሩ እንደነበረው ፖለቲካና ዲፕሎማሲ የሚያውቁ ረቂቅ ጠቢብ ስለሆኑ ሳይሆን ኢትዮጵያ የኢጋድ ሊቀመንበር ስለነበረች ነው። ከዚያ በፊት ጠቅላይ ሚኒስትር አብይ በይፋዊ ደብዳቤ ወታደራዊን መንግሥት እውቅና ከሰጡ በኋላ በፈንቃዮቹ ላይ ተቃውሞ ያሰሙት ሲቪል ፖለቲከኞች ደስተኞች አልነበሩም ጠቅላይ ሚኒስትሩ ካርቱም ሲደርሱም ሁለቱንም ወገኖች በበሽር ቤተመንግስት ለማደራደር ያቀረቡት ጥያቄ ተቀባይነት አጣ በመቀጠልም የካርቱሙ የኢትዮጵያ ኤምባሲ ለመወያያ ቦታ እንዲሆን ወታደሮቹም ሲቪል ፖለቲከኞቹም ተስማሙ ሁለቱን በተናጠ ለማደራደር የተቀመጡት ጠቅላይ ሚኒስትሩ ግን በአገር ቤት የለመዱትን አሉሽ አሉሽ እዚያም ደገሙት ፖለቲከኞቹ የነገሯቸውን እንደወረደ ለወታደሮቹ እንዲህ እያሏችሁ ነው ብለው ተናገሩ ወታደሮቹም ተበሳጩ ከዚያም ፖለቲከኞቹ ከ ኢትዮጵያ ኤምባሲ ሲወጡ በር ላይ እየተያዙ ታሰሩ። የተቃውሞውን ጎራ ይመሩ ከነበሩት መካከል የሰሜን ሱዳን ህዝብ ነጻ ውጭ ንቅናቄ ኤስፒኤልኤምኤን መሪ እስማኤል ጃላብ፣ ምክትላቸው ያሲር አርማንና የንቅናቄው ቃል አቀባይ ሙባረክ አርዶል በቁጥጥር ስር ዋሉ። ሌሎች ፖለቲከኞችም እንዲሁ ሆኑ። መሐመድ እስማትም ተያዙ። ይህ ሁሉ የሆነው አደራዳሪ ነኝ ብለው በዚያ በተገኙት የኢትዮጵያው ጠቅላይ ሚኒስትር ሚስጥር አለመያዝ ምክንያት ነበር። እናም ሊያደራድሩ ካርቱም ገቡ የተባለላቸው የብልጽግናዎች አለቃ ምንም ውጤት ሳያስመዘግቡ ወደ አዲስ አበባቸው ተመለሱ። ግብፅ ግን የመረጠቻቸውን ወታደሮች ያሰለጠነቻቸውን መኮንኖች በካርቱም ስልጣን እንዳይለቁ አበክራ እየሰራች እየቀናትም ነበር። የኢትዮጵያው ጠቅላይ ሚኒስትር ወደ ካርቱም ሄደው በኢጋድ ኃላፊነት ማሸማጋይ ሆነው ሲቀመጡ ያገኙትን መረጃና ሚስጢር የአንዱን ለሌላው ነግረው አሳሪና ታሳሪ አድርገዋቸው ከመመለሳቸው ሁለት ሳምንት አስቀድሞ ፕሬዚዳንት ኤልሲሲ ከአልቡርሃን ጋር በዚያው በካርቱም ባደረጉት ውይይት ቀጣይ ሁኔታው እንዴት እንደሚመራ ተነጋግረው ነበር።

በዘመነ ብልጽግና የኢትዮጵያን ውድቀትና ቁልቁለት በሚገባ የተገነዘበችው ግብፅ የኢትዮጵያን ጎረቤቶች ሁሉ ነጥሎ ወዳጅ ለማድረግ የምታደርገውን መማሰን ካሳካችባቸው ሁነቶች መካከል አንዱ የ2011ዱ የሱዳን መፈንቅለ መንግስት ነው። ከሱዳን ጋር ያለው የኢትዮጵያ መንግስታት የግንኙነት ታሪክ የበዛ በጎ ነገር ያለው ነው ማለት አይቻልም። በድንበር ግጭት፣ በቅጥር ጦርነት፣ ወዘተ የታጀበ ነበር። የሁለቱ ወዳጅነት ፈር የያዘ የመጣው በኢህአዲግ ዘመነ መንግስት የመጨረሻ 20 ዓመታት ነው ማለት ይቻላል። በተለይም እስላማዊ ፖለቲካን የሚያቀነቅኑ ሰዎች ከአልበሽር አስተዳደር ውስጥ ከተወገዱ በኋላ የሁለቱ ሀገራት ግንኙነት መሰረቱ የጋራ ጥቅም የሆነ ይመስላል። ከሶስት መቶ በላይ ሱዳናዊ ባለሀብቶች ኢትዮጵያ ውስጥ አሉ። ሱዳን ከመቶ 100 ሜጋዋት በላይ ኤሌክትሪክ ከኢትዮጵያ ገዛች። ከአዲስ አበባ ካርቱም የአውቶቡስ ትራንስፖርት ተጀመረ። አንድ ሚሊዮን የሚደርሱ ኢትዮጵያውያን በሱዳን ይኖራሉ። ኢትዮጵያ የፖርት ሱዳንን ወደብ የምትጠቀምበትን መንገድ እያጤነች ነው። ሁለቱ ሀገሮች የጋራ ሚኒስትሮች ኮሚሽን አቋቋሙ፣ ወዘተ የሚሉ ጤነኛ ዜናዎች የተፈጠሩትም በእነዚያ ሁለት አስርታት ውስጥ ነው። በሱዳንና በኢትዮጵያ መካከል የነበረው የሀያ ዓመታት ግንኙነት መሰረት ያደረገው ብሔራዊ ጥቅምን ነበር፣ የራስን አጀንዳ ለማስፈጸም እንጂ የሌላን ተልኮ ለመሸከም አልነበረም የሚሉ አንድ ነባር የኢትዮ ሱዳን ጉዳዮች አጥኚ፣ በዚህም ሰላማዊ ግንኙነት መመስረት ተችሎ ነበር ይላሉ። ኢትዮጵያ ሱዳንን ከግብፅ መንጋጋ አውጥታ የህዳሴ ግድብ አጋር ያደረገችውና ፕሬዚዳንት አልበሽር ማሽነሪዎችን እስከ መላክ የደረሱት በዚሁ ዘመን ውስጥ መሆኑን ያስታውሱና ይህ ሁሉ ጠቅላይ ሚኒስትር አብይ ከመጡ በኋላ አፈር ለበሰ ሲሉ በቁጭት ይናገራሉ። በተለይም የብልጽግናዎቹ አለቃ ሱዳንን ትተው ከግብፅ ጋር ወዳጅነት ከጀመሩ በኋላ ካይሮ ሄደው ከማሉም በኋላ ሩሲያ ሶሺ ሄደው የዓለም ባንክና አሜሪካ እንዳደራድሩ ከኤልሲሲ ጋር ከተስማሙ በኋላ ሱዳን መከዳቷ ገባት። ለህዳሴ ግድብ የነበራትን አጋርነትም ቀየረች። ይህ ደግሞ በወታደራዊ መፈንቅለ መንግስትም ታጀበ ሲሉ ያብራሩታል። የትኛውም ስራ ለጦርነት ካለው ፋይዳ አንጻር ብቻ የሚመለከቱት ጠቅላይ ሚኒስትር አብይ የሱዳንንም ጠቀሜታ የተመለከቱት ከዚሁ አንፃር ብቻ ነው የሚሉ አንድ አስተያየት ሰጪ ደግሞ ጥቅምት የመጨረሻ ሳምንት 2013 ዓ ም ጦርነት ከመጀመሩ ሁለት ቀናት አስቀድሞ ጄኔራል አልቡርሃን አዲስ አበባ መጠራታቸውን ያስታውሳሉ። ጄኔራሉ ያኔ ወደ አዲስ አበባ የተጠሩት ከትግራይ ጋር ወደ ጦርነት ሊገባ ጫፍ ላይ መደረሱ ሊነገራቸው፣ አጋርነታቸውም ሊጠየቅ እንደነበርም ይገልጻሉ። በኋላ ላይ ጀነራል አልቦህራን ለአልጄዚራ እንደተናገሩት ወደ አዲስ አበባ የሄዱት አብይ ጦርነት ሊጀምሩ መሆኑን በመግለጽ መንገድ እንዲዘጉላቸው ለመጠየቅና ለዚህ ሁለታቸው ደግሞ የጎንደርን አልፋሽጋን እንደሚሰጧቸው ለመግለጽ ነበር። ጀነራል አልቦህራን ለዚህ ምክክር ወደ አዲስ አበባ የሄዱት ጥቅምት 22 2013 ዓ ም በዕለተ እሑድ ነበር። በዚህ የአልቡህራን ጉብኝት ወቅት ጠቅላይ ሚኒስትር አብይ ወደ ትግራይ ወታደራዊ ዘመቻ ሊያካሂዱ መሆኑን አስረድተው ኢህአዲግ የወሰደባቸውን መሬት አሁን ገብታችሁ መያዝ ትችላላችሁ፣ በምላሹም የትግራይ ተፋላሚዎቼ ወደ እናንተ አቅጣጫ እንዳይወጡ ድንበር ትዘጋላችሁ በማለት መጠየቃቸው የታወቀው የሱዳን ጦር አልፋሽ ጋር ሲገባ ነበር። በወቅቱ ብርሃኑ ጁላና ባጫ ደበሌ ከሱዳን ጋር አንዋጋም እያሉ ሲናገሩ የውጭ ጉዳይ ሚኒስቴር ቃል አቀባይ የነበሩት ድና ሙፍቲ ደግሞ ስለ ጉዳዩ በጋዜጣዊ መግለጫ ላይ ከጋዜጠኞች ሲጠየቁ የሱዳን ጦር የኢትዮጵያ ግዛት መግባቱን ተናገሩ። ይሁን እንጂ ሱዳን እንደ ወራሪ መታየቷን አልወደደችውም። በይፋ ሚስጥራዊን የአዲስ አበባ ስምምነት ተናገረችው። በዚህ በምስሉ ላይ የሚታየው የአልጀዚራ አረብኛው አገልግሎት የሱዳን ጦር ወደ አልፋሽር የገባው ከኢትዮጵያው ጠቅላይ ሚኒስትር ጋር በተደረገ ስምምነት መሆኑን ጀኔራል አልቡህራንን ዋቢ አድርጎ ዘገበ። ቃል በቃል ወደ አማርኛ ሲመለስ እንዲህ ይላል ከአብይ አህመድ ጋር በተነጋገርነው መሰረት የሱዳን ሰራዊት አሁን የያዘውን መሬት እንዲይዝ ተስማምተናል ሲሉ የሱዳን የሽግግር ምክር ቤት ሊቀመንበር አብዱል ፈታህ አልቦህራን ተናገሩ የሚለው ዘገባው ዛሬ ለሌላ ሶስተኛ አካል ሲባል እኛ የኢትዮጵያን ግዛት እንደያዘን አድርጎ ጠቅላይ ሚኒስትሩ ሲናገር ጤንነቱን እንድጠራጠር የሚያደርግ ነው፣ እጅግም ያሳፍራል በማለት አልቦህራን ነገሩኝ በማለት ጽፏል። የኢትዮጵያውን ጠቅላይ ሚኒስትር ጤንነት እንደሚጠራጠሩ ሲናገሩ የነበሩት ጀኔራል አልቦህራን የላኩት ጦርም በአስር ሺህ የሚቆጠሩ የምዕራብ ጎንደር ነው ነዋሪዎችን እያፈናቀለ ከ50 ኪሎ ሜትር በላይ ዘልቆ ገባ። ያ አረሱት እያለ ሲዘፍን የነበረ አዝማሪ ሁሉም ጎንደርን አረብኛ ተናጋሪ ትራክተሮች ሲመላለሱበት ቃል ሳይወጣው ቀረ። ከዚያ ይልቅ የአብይ አህመድን ስልጣን ለማዳንና ለማደንደን ክተት ሰራዊት ምታነጋሪት ይል ዘንድ ቀጠለ። እንዲያም ሆኖ በሱዳን ያለው ሁኔታም በቋፍ ላይ ነበርና 2015 ዓ ም ላይ አልቦራን ከሌላኛው ባለጦር ሄሚቲ ጋር ወደ ግጭት ገቡ። በዚህ ጊዜም አስመራ፣ አዲስ አበባና ካይሮ አስተላለፋቸውን በይፋ ጎራ ላይ ይተው ታዩ። On April 15th 2023, heavy ቢያንስ ለሀያ ዓመት ጤነኛ ሆኖ ዘልቋል የሚባልለት የኢትዮጵያና የሱዳን ግንኙነት በሁለቱም ሀገራት ውስጥ በተቀሰቀሰ ጦርነት ሌላ መልክ ያዘ። ከዚያ ቀደም ብሎ የነበረው የሁለቱ ሀገራት ግንኙነት በጋራ የልማት አጀንዳም ጭምር የታጀበ ቢሆንም በካርቱም ስልጣን የያዘው የወታደሮቹ ቡድንም ሆነ በአዲስ አበባ ያለው የብልጽግና ኃይል የልማት አጀንዳ የሌላቸው የሁለቱም አጀንዳ ደግሞ ጦርነት የሆነ የሚሉት ቀደም ሲል የጠቀስናቸው ባለሙያ በሁለቱም ሀገራት ያለውን ጦርነት የሚመሩት መሪዎች የየራሳቸው ጌቶች አሏቸው ይላሉ። የአብይ ጌታ መሐመድ ቢን ዛይድ የተባሉት የአቡዳቢው ፕሬዚዳንት ሲሆኑ የአልቡርሃን ጌታ ደግሞ የካይሮው ኤልሲሲና የጅዳው መሐመድ ቢን ሳልማን ናቸው ሲሉ ያብራራሉ። በእነዚህ አውራ ጌቶች ስር ደግሞ ሌሎች ሀገራት ሲኖሩ በተለይ ባልቡርሃን ወገን ግብፅና ኤርትራ መኖራቸውን ይጠቁማሉ። የተባበሩት አረብ ኤምሬቶች አብይን በመጠቀም የሄሚቲ ስንቅና ትጥቅ አቀባይ ሆና በቀጠለችበት በዚህ ጦርነት ውስጥ ኤርትራና ግብጽ ደግሞ ከሳዑዲ የሚያገኙትን ሎጂስቲክስ ለአልቡህራን ያቀብሉ ነበር። በዚህ ሁሉ ሂደት ውስጥ ባሳለፍነው የካቲት ሰባት በአዲስ አበባ የሆነው ነገር ደግሞ ከፍ ያለ እንደነበር የሚያነሱ አንድ አስተያየት ሰጪ ጠቅላይ ሚኒስትር አብይ 15 ሚሊዮን ዶላር ለሱዳን ሰጠው ያሉበትን ድራማ ያስታውሳሉ ኢትዮጵያ ፕሌክስ

ይህ ኢትዮጵያ 15 ሚሊዮን ዶላር ሰጠች የተባለበት መድረክ የተሰናዳው በተባበሩት አረብ ኤምሬቶች አማካኝነት ነበር። ኤምሬቶች በሱዳን ጦርነት ላይ የሄምቲ ደጋፊ ሆና በፈጸመችው የጦር ወንጀል ዓለም ሲያወግዛት ከረመ። ስሟ እየጠፋ መሆኑን በመገንዘብም የጠፋ ስሟን ለመደገፍ ይሆናል በሚል በአፍሪካ ህብረት አማካኝነት ለሱዳን ህዝብ የእርዳታ ማስተባበሪያ መድረክ ይጠራልኛለች። ኤምሬቶች በሱዳን ጦርነት ላይ በጎ ሚና የሌላት በመሆኗና የአፍሪካ ህብረት አባል ባለመሆኗ ጥያቄውን ህብረቱ አልተቀበለውም። በዚያው የአፍሪካ ህብረት ስብሰባ በሚካሄድበት አዲስ አበባ ሄደው መድረክ እንዲጠራላቸው ጠቅላይ ሚኒስትሩም እንዳያስተባብሩ ኢትዮጵያም እርዳታ ሰጠች ለማስባል 50 ሚሊዮን ዶላር እንደሚያቀርቡ የተባበሩት አረብ ኤምሬቶች ፕሬዚዳንት ለአብይ ቃል ገቡ ይላል አንድ የውጭ ጉዳይ ሚኒስቴር ከፍተኛ ኃላፊ። ይህንን የኤምሬቶችን ገንዘብ በደስታ የተቀበሉት ጠቅላይ ሚኒስትሩ ከአማካሪዎቻቸው፣ በተለይም ከግርማ ብሩ የተቃውሞ ድምፅ ገጠማቸው ይልና ከአይኤምኤፍ ብድር እየተቀበልን ባለንበት በዚ ወቅት እርዳታ የሚማጸን ሚሊዮን ህዝብ ባለበትም በዚህ ጊዜ 50 ሚሊዮን ዶላር ለሱዳን ሰጠን የሚል ነገር ሲነገር ረጅና በዳሪ አካላትን የሚያስቆጣ ነው አሉ። ጠቅላይ ሚኒስትሩም ለመጀመሪያ ጊዜ አማካሪያቸውን ሰምተው 50 ሚሊዮን የተባለው የኤምሬቶች ገንዘብ 15 ሚሊዮን ተደርጎ በኢትዮጵያም የሚሰጥ ተብሎ በመድረኩ ላይ እንዲነበብ ሆነ ሲል ያብራራል። እንዲህ ባለ መልኩ የሌላን ሀገር አጀንዳ ለማስፈጸምና ለመላላክ የተቀመጡት ጠቅላይ ሚኒስትሩ አሁን ሱዳን ውስጥ ከኤምሬቶች ጋር ሆነ የሚደግፉት ሄሚቲ ከካርቱም ተሸንፎ ለቋል። ካርቱም የገቡት አልቡርሃን ደግሞ ግብፅና ኤርትራን እየጎበኙ ነው። ከወራት በፊት በሶማሊያ ጦር ያስገባችው፣ ከአንድ ሳምንት በፊት መሪዋን ጅቡቲ የላከችው፣ ከአንድ ዓመት በፊት ከኤርትራ ጋር ወታደራዊ ውል ያሰረችው ግብፅም ገና ከስር ከመሰረቱ የለፋችበትን የሱዳንን ጦር በእርሷ ስራ አድርጋለች። የአቡዳቢ ነፋስ ወዲህና ወዲ የሚያ የሚያደርገው የአራት ኪሎ አገዛዝም ነገ ወደ የትኛው አቅጣጫ እንደሚጓዝ የሚያውቀው የመሐመድ ቢን ዛይድ ልብ ብቻ ነው። መልካም ሁሉ በመመኘት በዚሁ እንሰናበታለን።